ውድ ሶስተኛ ክፍል እንዴት ናችሁ? እስኪ አሁን አንድ የሚገርም መንገድ ላሳያችሁ። ደግሞ እስኪ በጣም ትገረማላችሁ። አሁን ለምሳሌ ፓተርኑ ኤ ቢ ሲ ኤ ቢ ሲ ኤቢሲ እያለ የሚሄድ ቢሆንና አስራ አንደኛው ላይ የምናገኛት ሌተር ማን ትሆናለች የሚል ጥያቄ ብትጠየቁ፣ አስራ አንድስ ቅርብ ነው። ሰላሳኛው ላይ አርባኛው ላይ ቢባል እንዲህ እያላችሁ ከምትሄዱ የምታገኙበት። አሁን እናንተ እስካሁን ባደረግነው ውይይት እርግጠኛ ነኝ በክፍል ውስጥም ባደረጋችሁት ውይይት እንዲህ ነው የምትሄዱት። እንዲህ ነው አንደኛ ላይ ኤ፣ ሁለተኛ ላይ ቢ፣ ሶስተኛ ላይ ሲ አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ ድረስ ትጽፉና ከዛ በኋላ ኤቢሲ ኤቢሲ ኤቢሲ ኤቢሲ እያላችሁ ነው የምትሄዱት ብዬ አስባለሁ። እና እስኪ ቆይ ማንን እንዳገኘ አሁን በዚህ በአድካሚው መንገድ ሲታ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ። እሺ እስኪ ማንን እናገኛለን? ኤ ቢ ሲ ኤ ቢ ሲ ኤ ቢ ሲ ቢን ነው የምናገኘው ቢን ነው የምናገኘው። አሁን ላሳያችሁ የፈለግኩት አስራ አንደኛውስ አጭር ስለሆነ በቀላሉ አገኛችሁት አልኳችሁ። ስንጀምር አርባኛ ቢባል ሀምሳኛ ቢባል ሀምሳ ላይ ማን ነው የሚገኘው ቢባል እጅግ አድካሚ ነው የሚሆነው። እና አሁን እንዴት እንደምታገኙ ላሳያችሁ። እሺ አንዴ ችላጥፋት። በመጀመሪያ ደረጃ ኤ ቢ ሲ ኤ ቢ ሲ ኤ ቢ ሲ ብዬ ልጻፍና የተወሰነ አሁን ምን አደርጋለሁ መሰላችሁ። ኤን በስንተኛ በስንተኛ ያገኘዋት አናቷ ላይ ቁጥር ልጻፍባት። አንድ ሁለት ሦስት አራት አምስት ስድስት ሰባት ስምንት ዘጠኝ። እሺ ኤን በስንተኛ በስንተኛ ያገኘኋት? ኤን በአንደኛው በአራተኛ በሰባተኛ ይብቀኝ ቢንሳ ቢን በሁለተኛ ቢን አምስተኛ ቪን ስምንተኛ። ሲንስ ሲን በሶስተኛ በስድስተኛ እና በዘጠነኛ። አሁን እዚህ ላይ እንደምትመለከቱት ሁሉም ርቀታቸው የሶስቱ የሶስት ያክል ነው። ምን እያልኳችሁ ነው? ተመልከቱ? አንድ ብሎ አራት ሲል የሶስት ያክል ልዩነት አላቸው። አራት ብሎ ሰባት ሲል የሶስት ልዩነት አለው። እሺ እንቀጥል። እዚህኛው ቢም ስመጣ ሁለት ብሎ አምስት ሲል የሶስት አምስት ብሎ ስምንት ሲል የሶስት ልዩነት እና የሶስት የሶስት ልዩነት ነው ያላቸው። የስንት የስንት ልዩነት እንዳላቸው በመጀመሪያ ማወቅ ይኖርባችኋል ማለት ነው በየስንት በየስንቱ እያንዳንዳቸው አሁን ከዛ ምን ታደርጋላችሁ መሰላችሁ፣ አስራ አንደኛው ላይ የሚገኘው ሌተር ወይም ፊደል ማነው ነው ጥያቄው አይደለ? አስራ አንድን በሶስት ታካፍላላችሁ። ማንን ሶሪ፣ አስራ አንድን በሶስት ታካፍሉ ስንት ጊዜ ይደርሳል? ሶስት አራት ጊዜ ከሆነ አራት ጊዜ ሶስት አስራ ሁለት ስለሚሆንብኝ ሶስት ጊዜ ትላላችሁ። ሶስት ጊዜ ሶስት ዘጠኝ ትላላችሁ። ከአስራ አንድ ላይ ዘጠኝ ሲቀነስ ሁለት ትላላችሁ። ሁለትን ስታገኙ ሁለት የት ጋነ? ያለችው ቀሪው አንድ ቢሆን ኖሮ እያትዝቻ እንዳለች አለ ይቺ ደግሞ ኤን ታመርክ ኤ ነው የሚገኘው፣ እንን ነበር። ቀሪው ሁለት ስለሆነ ሁለት ያለችው ከማን ቡድን የማን አባል ነች? የቢ ስለዚህ አስራ አንደኛው ላይ ቢ የሚባል ፊደል ነው የምናገኘው ማለት ነው። ቀሪው ዜሮ ቢሆን ኖሮ ደግሞ ይህችን እንወስድ ነበር። ይሄ ነው። ውድ ተማሪዎች በሌላ ምሳሌ ደግሞ እንደ ደስታቸው እንደ ፍላጎታቸው አይነት በሌላ ምሳሌ መምጣት ይቻላል። ለምሳሌ እዚሁ ላይ ግን አንድ ምሳሌ መጨመር እንችላለን። አሁን አስራ አንደኛው ላይ ቢን አግኝተናል አይደለ? አስራ አንደኛው ላይ አስራ ሁለተኛው ላይ ማን ነው የሚገኘው? ሲ ነው የሚገኘው አይደለ? እኛ ግን አናውቀውም እንበልና እስኪ አስራ ሁለትን አሁን ባሳየኋችሁ መሰረት አስራ ሁለትን በሶስት ኢንተርቫል አይደለም የሚዳረጉት። አስራ ሁለትን በሶስት ሳካፍል አራት ጊዜ፣ አራት ጊዜ ሶስት አስራ ሁለት ቀሪ ዜሮ። ቀሪ ዜሮ ከሆነ እዚሽ ጋ ለምን ያካፈልኩት በሶስት ነው? የሶስት ኢንተርቫል ነው፣ ወይም ደግሞ ሶስት እንደዛ እንሄዳለን ማለት ነው። እሺ አንዴ አንድ ምሳሌን ጨምር እዚቹ ላይ አስራ አንደኛው ላይ ቢ ብለናል፣ አስራ ሁለተኛው ላይ ሲ፣ አስራ ሶስተኛው ላይ መልሶ ኤ ይሆናል አይደል? ግን እኛ አናውቀውም እንበል አስራ ሶስተኛ አስራ ሶስተኛ ላይ አናውቀውም እንበልና አስራ ሶስትን አስራ ሶስትን በስንት እናካፍል? የሶስት ልዩነት አይደል ያለ? በሶስት ስንት ጊዜ? አራት ጊዜ አራት ጊዜ አራት ጊዜ ሶስት አስራ ሁለት ስናቀናነስ ከአስራ ሶስት ላይ አስራ ሁለት ሲቀነስ ቀሪ ስንት ነው? አንድ አንዴት ነው ያለችው ይቻት። ስለዚህ 13ኛው ላይ ደስ አይልም። ውድ ተማሪዎች ቤተሰቦች ደስ አላላችሁም? መምህር መሐመድ ለኝ